አንተ በቃ ስትደረጉ ችግር አለው። አዎ እሱ ልክ ነው። ስጋማ ተብሎ ተቆርጦ እኮ አይጣልም። ይከረከብ ጥሩ ሐኪም ከተገኘ። እውነት ነው እውነት ነው። ተመችቶኛል። ይከረከብ ጥሩ ሐኪም ከተገኘ። ወንድ ልጅ ደግሞ ካገባ ጓደኛ መምረጥ አለበት። ጓደኛ ያበላሻል። የሰው ልጅ ትክክለኛ መሰረቱ ጓደኛ መምረጥ አለበት። እውነት ነው። እስማማለሁ። አዎ ቤተሰቦች ትስማማላችሁ? አላችሁ? ጓደኛ ያበላሻል፣ ለትዳር ጠንቅ ነው? እንዴት ነው? እስቲ ምን ትላላችሁ? የራሳችሁን ሐሳብ ሐሳብ ጣልጣል ያረጋችሁ፣ ቪዲዮውን አብረን እንከታተል። ሰላም ሰላም፣ የሀገሬ ልጆች እንዴት ናችሁ? እንግዲህ እንደተለመደው እናንተን ያስቃሉ፣ ያዝናናሉ፣ እንዲሁም ቁም ነገር አስይዛሉ ብዬ ያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ስብሰባ አድርጌ የመትቻለው፣ አብረን ፈታ ዘና እንላለን ማለት ነው ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ይህ ቪዲዮ ላይክ አድርጋችሁ ቪዲዮ እንድጀምሩት በአክብሮት እየጋበዝኩኝ ወደ ቪዲዮዎቹ እናልፋለን ማለት ነው። ቀባሪዎች፣ እስቲ ሰብሰብ በሉ፣ ሟች መልእክት አላቸው። ጭራሽ ሟች መልእክት እያስተላለፈ ነው። እስቲ እስቲ በሕይወት እያለው ምንም ሳትረዱኝ ቀብሬ ላይ መታችሁ አትጩብኝ ነው የሚለው። እርግጠኛ ነኝ አታላዝኑብኝ እምባችሁ ቢረግፍ ምንም አይጠቅመኝ። ሁና ሶስት ቆጥራለ ከዚህ ጥፉልኝ፣ ከዚህ ጥፉልኝ። ከሐውልቴ ስርም እንዳጽፉልኝ እንዳጽፉልኝ አልፈልግም ብሏል እንግዲህ እውነቱ ነው። አንድ ሰው አበባ የሚባል ነገር ይዞ እንዳይመጣ ምነው ነው ላይቭ ሲገባ አንድ አበባ የሰጠዋለን በአበባ ጦት ነው የሞተው በአበባ ጦት ነው የሞተው እ ስንቴ ይሻላል። እንደዚያ አይዞህ ሰው የምፋተበት ነገር ምን ድሎ እኔ አንተን ወድጃለሁ እኔ አንቺውን ወድጃለሁ ምናምን ተባብሎ ነው የሚጋቡት። ብዙ እንግዳ ተቀባይ ናችሁ እነሱ ቤት ምናምን ደግሞ ምክር የለም ሽኝት አልተደረገም ተጨማሪ ደግሞ ቤተሰብና ቤተሰብ የሚገናኙበት ምክንያት መቶ ሀያ ሰባት ፍየል ክፍያለ ለዚህ መቶ ሀያ ሰባት ፍየል ጥሎች ካልጣለ ሴትን ወይም ትዳርን አያገኝም ማለት ነው መቶ ሀያ ሰባት ፍየል እንዴት ነው ብዙ ነዋል አንዱን ፍየል እንግዲህ በአስር ሺህ ብር ብንመታው አንድ ሚሊዮን ሁለት መቶ ምናምን ሺህ ብር ነው የመጣው አይደለ። በጣም ብዙ ነው፣ ብዙ ነው። ለማንኛውም እስቲ እንቀጥለው። ጥሎች አዎ፣ ጥሎች በፍላጎት ደግሞ ካገባች ውስጥ ጥሎቹን ባለ እንትኑ አባቱ ሊያጣ ይችላል። አዎ፣ በካሮ አካባቢ የጋብቻ ሁኔታ የሚከናወነው በሴቷና በወንዱ የቤተሰብ ፍቃድ ውስጥ ነው። ሚስት ለማግኘት አንድ መቶ ሀያ ሰባት ፍየሎችን ጥሎች መጣል ይጠበቅበታል።

እንዴት ነው? እንዴት ነው? እንዴት ነው? ይሄ ነገር ተጨማሪ ነው። ደው የኛ ሰው ብዙ ጊዜ ሁለት እና ሶስት አራት ምስት የሚያገቡበት መኪና ሴት ልጅ ብቻ ከወለድክ ሌላ ትፈልጋለች። ወንድ ልጅ ወሳኝ። ሴት ልጅ ኩርስ ላይ እኛ ጋር አይሰራም። መውረስ አይችሉም። የኔ ንብረት አይወርሱም ነው አሃ የኔ ወንድሞች ናቸው ነው ወንድ ልጅ ካልወለድክ እንግዲህ አንተ ብደይም ንብረት በሙሉ ሴት ልጆች ካይወርሱም ወንድም ምናምን አጎት ምናምን ወንድ የሆነ የቤተሰብ አካል ነው እንግዲህ ንብረቱን የሚወርሰው ስለዚህ ጠንክረህ መስራት አለብህ ወንድ ልጅን እንግዲህ ለመፍጠር የሚገርም ብሄር ነው አይደለ እስቲ እንቀጥለው ስለዚህ ወንድ ልጅ መውለድ አለብህ ስለዚህ ወንድ ልጅ ግዴታ ነው ቅብር ስነ ስርዓት ደሞ አባቱ ሲሞት ወንዱ ልጅ ሆኖ ደሙ የሚሰራ ፍየል ይታረዳ በግ ላት ይቀብሩ ስነ ስርዓት ከጮማው ጋር ተደርጎ ነው የሚቀበረው። ያው ለእኔም ጮማው ነው። ሌላ ቦታ እንዳይሄዱ ምክንያቱም አሁን ምስቴ እኮ ትሰርቃለች ምናምን ሲባል ነው ብዙ ጊዜ ሰው የሚፋተው ስለማትጋረፉ ነው እናንተ አሁን የምትፋት ባለንጋ ነው የምንቆጣጠራቸው ኧረ ይገርማል እንግዲህ ይሄ ብሔረሰብ በትዳሩ ነው የሚስቱን የሚቆጣጠረው ባለንጋ ነው መቀጥቀጥ ነው ስለማትገረፉ ነው እናንተ የምትሰርቁት አለ እያንዳንዱ እኮ ብሔረሰብ የራሱ ባህልና ወግ አለው ይገርማል ደግሞ ይሄ እስኪ እንቀጥለው በቀልድ የተጓዛን እኔና ቦና እንደ ሀሳብ አንስተነዋል። ሴቶችን ስርዓት ለማስያዝ በመግረፍ ሲያምን የነበረ ቢሆንም፣ አሁን ግን በሚደርስባቸው የስራ ጫና በእናትነታቸው እንደሚያሳዝኑት በመግለጽ ከዚህ በኋላ በሴት ልጅ ላይ እጁን እንደማያነሳ ጫወቱም ለወዳጆቹም ይህንን መልካም አስተሳሰብ እንደሚያስተላልፍ ቃል ገብቷል። ኦሞን ዘዶ ሀር ነው የሚያመጡ እንጨት ለቅሙ ውፍጮ ፈጭቶ ምን አድርጉ ስንትና ስንት ስራ ሰርቶልን ስንቀጠቅጥ እኔ አሁን መሰማ ጀመረ አይደለ እኮ አይ ስንቀጣቅጣቸው ደግሞ የምታርጉት ነገር ያው እናት ናቸው። እናንተ በጣም ነው የምታሳዩ። ልግደለውና እጄን ለመንግስት ልስጥ። ምን ነው ምን ነው ምን ነው ምን ነው? እኔ እኮ ሞኬ ይመቸኛል። ልግደለውና እጄን ለመንግስት ልስጥ አለ። አይ ሞኬ ይበቃ በቃ። አርት ማያልቅበት የሚገርም ሰው ነው ወልደ ሚካኤል። ወይ ታሪክ። እኔ ነኝ የማውቀው እኔ ነኝ የማውቀው። ነጋ ጠባ ሩጫ ነው የሰው ልጅ ከደጅ ወደ ቤት ያመጣል እሱ ከቤት ወደ ደጅ ያግዛል። ምን ቀረ እና ሷ ነው የቀረ ነው። ይኸው ቤቱ ባዶ ነው። አት ገማ ተብሎ ተቆርጦ እኮ አይጣልም ይከረከም። ጥሩ ሐኪም ከተገኘ እውነት ነው። ሞከይ እውነት ነው። ተመችቶኛል። ጥሩ ሐኪም ከተገኘ ተመጅቶኛል ኒኮሞኪ ንተስ ያው ሁላችንም ልጆች እኮ እንደዛ ናቸው ይታረማል ግድ የለም ዲያብሎስ እንደሱ አይደለም እውነቴን ነው በስመ አብ ስትለው ዲያብሎስ ሰባት ክንድ ከአንተ ይርቃል ይባላል ይሄ ስታባርረው ወደ አንተ ይቀርባል አታየው መንፈስ ነው መንፈስ አንድ ቀን እሱ የለም እጁን እዚህ ውስጥ አግኝቼዋለሁ ይሄን ልጅ ያውድ ዘጠኝ ወር ተረግዞ አይደለም በአስር ብር ተገዝቶ አያዋ አያዋጣም እውነቴን ነው የምልህ መቼም አንተ ሴጣን እስከሚበርድልህ ድረስ እኔ ቤት መጥቶ ይቀመጣል ሀብታሙን ጃንደሪስ ታስቀኛለህ። ሀብታሙ ሲሆን ሀብታም ይሆንክ መሰለህ? ምን ምን አለ እና ነው እሱን ችለ የምታስቀምጠው? ኧረ ከራቴ እንዴት ነው? እንደዚህ ይሻላል

ቤት ሲገባ ሰላም ሊሰማው ይገባል። ካልሆነ ግን ቤት ከሚስቱ ጋር፣ ከቤተሰብ ጋር፣ ከስራ ጋር ከሆነ መጠጣት ይጀምራል፣ ይወጣል፣ ወደ ሴቶች ይመለከታል፣ ሰላሙን ፍለጋ። በዛ ነው ትዳር የሚፈርሰው። ቤት ሲገፋ ውጭ እየሄዳ ያመሻል። ውጭ ሲያመሽ ብዙ ነገሮች ይለምዳል። ከዛ በኋላ እያመሸ ይገባል። ገብተውም ቤት ሰላም አያገኝም፣ ጭቅጭቅ ነው የሚጀምረው። ደግሞ ጀመረ ይችላል፣ ስቷት ገብቶ ይተኛል። ጠዋት ስትነሳሷም አትረሰውም ሚዛ ነው የምታድረው፣ በመነገታው እንደዛው። ስለዚህ እንደኔ እንደኔ እቺ ሚስት አለች ጨቅጫቃ፣ ነዝናዛ። ከእንደዚህ አይነት ሚስት ይሰውራችሁ፣ ቤተሰቦች ይሰውራችሁ። ከባድ ነው፣ ከባድ ነው። ቤት ስገባ ሰላም ካላገኘ በጣም ከባድ ነው። ከባድ ጊዜ ነው የሚያሳልፈው። ትዳር የመፍረሻው መንስኤ ይሄ ነው። ወንድ ልጅ ደግሞ ካገባ ጓደኛ መምረጥ አለበት። ጓደኛ ያበላሻል። የሰው ልጅ ትክክለኛ መሰረቱ ጓደኛ መምረጥ አለበት። እውነት ነው፣ እስማማለሁ። ቤተሰቦች ትስማማላችሁ? ጓደኛ ያበላሻል፣ ለትዳር ጠንቅ ነው። እንዴት ነው? እስቲ ምን ትላላችሁ? የራሳችሁን ሀሳብ እስቲ ጣልጣል እያደረጋችሁ ቪዲዮን አብረን እንከታተለው። ለትዳር ጓደኛ ጠንቅ ነው፣ ያበላሻል ትዳርን። ምን እንጃ። እስቲ ጓደኛ ካልመረጥክ ነገ ማየት አትችልም። ከሚበልጠን ሰው ጋር መዋልን መለ መቻል አለብን። በመጀመሪያ በሀሳብ ከሚበልጥህ ጋራ፣ በገንዘብ ከሚበልጠህ ጋራ ስራ ከምሰራ ሰው ጋር መዋል አለብን። ምክንያቱም እሱ ቆይ ቆይ ቤተሰቦች፣ ሶስቱን ባይገኙስ? በገንዘብ በስራ በሀብት ከሚበልጠን ጋር ማዋል አለብን አለች። ሶስቱን ባይገኙስ ከማን ጋር ነው አለ። እስኪ ከሶስቱ ጋር ካልዋልን ትዳራችን አይሰምርም ማለት ነው። እንዴት ነው ነገሩ? የሚያወራው ምስል ስለ ለውጥ ነው የሚያወራው፣ ስለ ስራ ነው የሚያወራው ያኔ ያንተ አእምሮ ፍሬሽ እየሆነ እኔ እንዴት ነው መስራት ያለብኝ መንገዶች እየተከፈቱ ላይ ይመጣሉ። ጭንቀት ውስጥ አትገባም በፍጹም መስራት እንዳለበት አምናለ ከሰው እኩል መሆን እንዳለበት አምናለ ምክንያቱም የምትውለው ውሎ ነዋ። ውሏችን ወሳኝ ነው። ጓደኞቻችን ወሳኝ ናቸው። ብዙ ጊዜ ትዳር ውስጥ ባለትዳር ወንዶች ጓደኛ ጓደኛ እዚህ ላይ ስማማለሁ። ስለ አንተ ማንነት እንድነግርህ ከፈለግ ውሎውንና ጓደኛህን ንገረኝ ይባላል። እንደውም እስከ ተረቱ አረለ አዋዋላችን፣ ውሏችን ለሕይወታችን ወሳኝ ነው። በዚህ ስማማለሁ። ነው የሚመርጡ ወይም ጓደኞቹ የሚቅሙ ናቸው ወይም የሚጠጡ ናቸው። ባክና አንድ ሁለት ለሚግባብ ነው ጓደኛ ይሄዳል። የተከበረ ትዳር እያሉ እ ያኛው ትዳር ላይኖረው ይችላል። ሰዓት ሄደ አልሄደ አይመለከተውም። ጓደኛው ላጤ ነው። ጓደኛ ምራጥ አለበት። የሚጠጣ ወንድ፣ የሚቅም ወንድ። በመጀመሪያ ሴት ልጅ አሁን ትዳሯ ሊበላሽ ሲል ለባሎቻቸው ጓደኞች ነው የሚደውሉት። ከአንተ ጋር ነው ላይ አነሳ ይችላል ስልክ ባልየው፣ ከዛ የጓደኛውን ስልክ ነው የምትፈልገው። ጓደኛው ወሳኝ ነገር ነው በጣም። ደግሞ ወንዶች ምን አይነት ነገር አለ መሰለሽ ከሚያንሱ ሰዎች ጋር ስንውል ቦስ ሆን ይመስለናል። እኛ እኮ ተራ ነን አላቀላቀላቸዋለ እነሱ ነው ሆነው እነሱ ነው ይሉሽ ሳይንስ ምን ይላል? አንተ አብራቸው የምትሏቸው አምስት ሰዎች አቨሬጅ ነን የሚለው አብራቸው ይሄ ሳይንቲፊካሊ ፕሮቭን የሆነ ነገር ነው መጽሐፍ ቅዱስ ቁራን ላይ ማል ነገሩ ምንድነው ግን እኔ ትንሽ የገቢ ካለኝና እኔ ማስቀማቸው ከሆነ እኔ ማስጠጣቸው ከሆነ ቦስ ቦስ ሆንኩ ይመስለኛል። በቃ እኔ ንኛ አለቃቸው ምናምን ገብቶሻለ ማለት ነገር ደስ ይለኛል። የበለጥኩ ይመስለኛል ይነዋት ከአንቺ ከሚበልጥ ሰው ጋር እየዋልሽ የበታችነት ስሜት ሳይሰማሽ መማር ከቻልሽ ፓወርፉል ሰው ነው የምትሆኘው። ሰው ውለውን ነው የሚመስለው። እኔ ጓደኞቼ ጓደኞቼ ብዙ ነገሮች በስድስት ወር በሶስት ወር አንዴ ነው እንገናኝ የምችለው፣ ግን በአንድ ጊዜ ስንገናኝ፣ ግን የአመቱን ሪቪ ልናደርግ እንችላለን። ዲስከስ ቢዝነስ መኒ፣ ኢንተርኔት፣ ሶሻል ሚዲያ፣ ካምፓኒ፣ ሰው እንዴት ሀይር እናደርጋለን፣ እንዴት ይባረዳል፣ ወሬ በቃ ዊ ቶክ አባውት ፋሚሊስ ምናምን ነገር እና ማከብራቸው። ወንድ ልጅን ማከብረው። ለትዳሩ ታማኝ የሆነ ወንድ፣ ለሚስቱ ታማኝ የሆነ ወንድ፣ ለልጆቹ ታማኝ የሆነ ወንድ ካለ አይ ሪስፔክትም ወንድ ነው ከልቡ በቃ ጀግና ወንድ በቃ ጀግና አባት። ጥሩ ትዳር የሰመረ ትዳር ካለ ለልጆቹ አባት መሆን ከቻለ የትኛውም ወንድ ባይዘው፣ የትኛውም ሰው ሀብታም ሊሆን ይችላል፣ እውነት ነው። የፈለገ ነገር ቢሆን የሰው ፍላጎት ሄዶ ሄዶ ሄዶ ምንድነው መጨረሻ ላይ ማግባት መውለድ፣ እዛ ጋር ይገደባል። ይሄ የመጨረሻ ፍላጎታችን፣ እውነት ነው። ስለዚህ የትኛውም ሰው ስኬታማ የምለው እኔ እንዳልኩ ጥሩ ትዳር የሰመረለት ሰው፣ ያ ትክክል ነው። ስኬታማ በገንዘብ በሀብት ምናምን ሳይሆን ትዳሩን በስርዓት ልጆቹን ቤተሰቦቹን ቀጥ አድርጎ ለትዳሩ ታማኝ የሆነ ባል እና ሚስት ስኬታማ ነው። ከስኬታማም በላይ ነው በእኔ ማለት ነው። ግን እሱ ሁሉ ነገር ከላይ ሲባርከው ነው ሁሉ ነገር ጥሩ የሚሆነው። እኔ ስኬታማ እሆናለሁ ለትዳር የታማኝ ነኝ ብለህ ብትገባ እሷ አላትሆን ትችላለች እሷ ለትዳሬ ታማኝ ነኝ ብላ ደግሞ ትዳሯን ስመሰረት ደግሞ ባልየው ደግሞ ታማኝ ላይሆን ይችላል። ስለዚህ የሚያጋጥመውን እግዚአብሔር ከላይ ባርኮና ቀድሶ ይስጥ እንጂ በአሁን ጊዜ በጣም ችግር ነው። ጥሩ ቤተሰብ የመሰረተ አባት፣ ጥሩ ቤተሰብ የመሰረተች እናት ለእኔ ከማንኛውም በላይ ጀግና አባት ነው፣ ጀግና እናት ናት። ሚስቱን የሚከባከቡት ሚስቱን ክዶ ለአንተ ታማኝ ሊሆንልህ አይችልም። ለሚስቱ ካልሆነ ለማንም ሁሉን ለሰጠችው ብላለች ዘሪቱ። በፍጹም አይሆንም ይቅርብሽ። ይሄ ሰው ለሚስቱ ካልሆነ ሁሉን ነገር ሰጥታው፣ ለሚስቱ ካልሆነ ለቢዝነስ ፓርትነሩ አይሆንም። ለሚስቱ ካልሆነ ለእናትና ለአባቱም አይሆንም። ባይዘወ የሆነ ነገር እስኪያጠፉ ነው የሚጠብቀው። ግን እግዚአብሔር አምላክ እንግዲህ ትዳራችንን የባርከው ነው። አሜን

የኢትዮጵያ ብረታ ብረት ኮርፖሬሽን ለፖሊስ የሚሆን ዱላ ማምረት መጀመሩ ተነገረ። በፊት በፊት በከፍተኛ ወጪ ወደ ሀገር ውስጥ ይገባ የነበረው ዱላ በሀገር ልጆች መመረት መቻሉ ሕብረተሰቡን ሰፋ ባለ መልኩ ለመቀጥቀጥ የሚያስችል ነው ተብሏል። በፊት ላይ የነበረው ዱላ ተጠርጣሪው ጀርባ ላይ በቶሎ የሚያልቅ ሲሆን፣ አሁን ግን የሚመረተው የፖሊስ ዱላ ግን መንግሥት ቢቀያየር እንኳን ከቀጣዩ መንግሥት ጋር የዱላ ቅብብል ለማድረግ የሚያስችል ነው ተብሏል። በጣም አሪፍ። ፐርሶናሊቲ ተያይተዋል ወይ ፌስ ቱ ፌስ ያው ፕሮሞሽን ላይ በደንብ አልተያየንም እኔ እና እሱ አላገኘሁትም ሄደዋል አምልጠዋል እንደዛ ነ እንዴ እንዴ ሴት ዶ ምን እያለን ነው ማስታወቂያውን ሲሰሩት አንድ ብርን አላየሁትም እያለን ነው እያለን ነው ብቻ እንዳይሆን እንዴ ስታፍ ነው እንጂ ፌስ ቱ ፌስ አልተገናኘንም ይኸው ፊትለፊት ብንገናኝ ሌላ ነገር ነው ዋር ነው ማክሱን አላወለቁም ከኔ ጋር ሲሰራ ማለት ነው አቤቱ ውሸት አቤቱ ውሸት ሴዶ ምን እሼ ነው ምን እሼ ነው ስትቀረጹ አብራችሁ እየተቃለዳችሁ እየተያያችሁ እየተሰነዛዘራችሁ ምናምን እንዴ አንድ ብርኮ ችግር ላይ በደንብ ነግሮናል እኮ ስለ አንተ። ስራውን የሚያሰራህ እሱ ነው ደውሎ ጠርቶ እንዴ አላየሁትም፣ ማክሱን አላወለቀ ምናምን ነገር እንዴት ነው ያሴራል። ቤተሰቦች እስቲ እስቲ ግን እሱ ግን አውቃል ተነግሮኛል። ግን ማክሱን ፊቱን አላወለቀም። አሁን እዛ ላይ ራሱ እሱም ሊሆንም ላይሆንም ይችላል መጨረሻው ላይ እኔ ለውማ

እንትም ከጠበቅሁት በላይ ነው። አይተሃል? ከፎቅ የሚዘለው ነገር ሪል ነው። እንግዲህ እኔ ፊቱ ለማውለቅ እንትን አልተባለልኝም እንጂ ያው ሙከራ ታደርጋለህ። እዛ ላይ ያው ፊልም ላይ ብዙ ስትሰራ ለጠበቅኸው አገኘኸው። ግን እሱ ይሄ ቁጭ ብለው እንደምታየው ነው። አይ ቁም ነገረኛ እሱ ከሆነ ነው። አይ ቁም ነገረኛ እራሱ ከሆነ ቁም ነገረኛ ነው አለ። አያችሁ እንዴ! እራሱ ከሆነ ደግሞ አለ እንዴ! ምንድን ነው ማወዛ ከምን ያስቆ ሲዱ ምንድን ነው እንዴ? በደንብ አይተዋል በደንብ አሸቅሏል እንዴ ምን ሆነ ነው? አንድ ብርማ በደንብ አይተዋል። ታቀዋል አውቀኛ ግራ ለማጋበት ነው። አባቴ ደግሞ እንዳየውና እንደ ተገናኙ ከዚህ ቀጥሎ ያለውን ቪዲዮ አንድ ብር ያለውንም እጋብዛችኋለሁ። በጣም ስማርት እንደዛ ከሆነ ማለት ነው። እሱ ራሱ ከሆነ ምርት ላይ ነው። በጣም እንዳለ ነው ነገር ሴዶኑ እንደው ያገናኙ ታዲያውን የሚያመጣው እኔ ነኝ እያለ ይቀጥላል። አንድ ብር የሚል ሀሳብ ታሰበ እና እሱን ለምን እንትን አናደርገውም አልኳቸው። እነሱ ያው አንተ ጠይቀዋል ጠየቅኩት፣ ደወልኩለት። አንድ ብር ነው ስትለው አይ፣ ነው ቴክስት ነው ያደረኩለት ቁጥሩን አላቆም ነበረው ሰው ላርጋ አልኩት። ሰው ላድርግ ስልክህን ላክልኝ እያልኩት ላክልኝ፣ አሽ አሽ አለ። ቴክስት ላይ ደወልኩለት ነው አሽ አሽ አሽ ባይዚ በጣም ሃምብል ሰው ነው። እግዚአብሔር እንደዚህ አ እግዚአብሔር ኢን ፐርሰን እንግዲህ። እዚህ ጋር ተመልከቱ፣ እርስ በእርስ ሲመጓገሱ። ቅድም ሴዶ በጣም ምርጥ ሰው ነው አለ፣ እሱ ከሆነ አለ እሱም እንግዲህ በጣም ምርጥ ሰው ነው እያለ ነው። ስለዚህ ተያይተዋል ማለት ነው። ምን ይሄ ነው? ሴዶ ግራ የምታገባን እንዲያወዛገብከን ነው ማለት ነው። ምንድን ነው?

እለ ቆም ይወራህ እኮ ነው እሱ እኮ እየቀለደ ነው። እሱ ጨዋታ ነው ኖርማል ጨዋታ ነው እሱ። እንደውም ፕላን ላስነሳ ነበር እንደ ትራፊክ ጠርቼ ምናምን። እግዚአብሔር ወደ ውስጤ ነው የምጮኸው ሰው ይልና ምናምን ግማሽ ድረስ የከተዋል ጣቱ። እየሰማችሁ ነው እንግዲህ። አንድ ብር እንደዚህ ብሏል። ሴዶ ደግሞ ያለውን ሰምታችኋል። ለማንኛውም ሴዶ ሲፈጠርም ሰውን ግራ ማጋባት፣ ማወዛገብ፣ አዋሽ አዋሽ አዋሽ ነው የሚለው ሌላ ምንም እንጃ። እንግዲህ ሶማሌው ደግሞ እንደ ሽልንግ ነው እንደዚህ የሚልጥ ቀኑ እየደረሰል ነው። ከሴትና ከወንድ ማን ነው ሀብታም መሆን ያለበት? ወንድስ? አባካኙስ ማን ነው? እንዳንጣላሽ የማሱ እንዳንጣላ ቆይ፣ ልንገርህ። ስህተት እንዳሰብኝ ነገር እንዳይበላሽ። ባለቀ ሰዓት አንድ ነገር ብቻ ምንም ቤታችሁ ያለው ኦልሬዲ ቡሬ ነው።

እያምቧቸች እያምቧቸች ልጄ ልጄ ልጄ እያለች አለቀሰች። እኔም እኔም አብሬያት እያምቧችሁ አለቀስኩ። ያቺ እርጉዝ ሴት መሰለት ምትባላለች፣ እሷ ደሞ ተንጋላ ተኛች። ከዛም በኋላ እግዚአብሔር ዝናቡን አመጣን፣ ጦርነቱን በለደ። እግዚአብሔር ይመስገን።

ማርያም ማሰብ ከእሷ የተወለደውን ማሰብ ነው። ከእሷ የተወለደውን ማሰብ የላከውን አባቱን ማሰብ ነው። አባቱን ማሰብ የህይወት መንፈስ ቅዱስ ማሰብ ነው ይልና እንግዲህ ማርያም ማሰብ ስላሴን ማሰብ ነው። ማርያም መርሳት ስላሴን መርሳት ነው። ያከብራት ማለት አቡ አቡ አቡ ፈጣሪ ድግ ድግ ድግ ትልቅ ደረጃ ላይ ትልቅ ቦታ ላይ ያስቀምጥሻው ምትገርምሳነሽ አይደለ? አቡ አቡ አቡ ቤት እንግዳ ምናም ትቀበላላችሁ። እንግዳ ሲመጣ ገና በሁሉ ላይ እንደገባ ተነስቶ ማስቀመጥ እንጂ ዝም ብሎ የሚያተጫውት ከገባ በኋላ እንደገና መጫወት እንደገና እንደገና፣ ያ ማየ እሺ፣ ያስረግማል። አሃ አሁን እዚህ አዲስ አበባ እንዴት ነው ሰው እንግዳ ሲመጣ ብድግ ብሎ ይቀበላሉ? ልጆች የሰው ተንኮል አለቅም ነበር። እድሜሽ አንቺ ዝም ብዬ ሳስበው አራት አይመስለኝም። አራት አለም አራት አለ አርባ አራት ነው አርባ አራት ነው። እድግ በይልን የእኔ ቆንጆ እድግ ድግ ትልቅ ደረጃ ትሻው ፈጣሪ። አይፈላም አይፈላም። አርሰናል አሸንፏል። ሚስቴስ? ሚስተር አስቸኳይ ቀዶ ጥገና ያስፈልጋታል። ደረጋ ለቀዶ ጥገና ስለሚያስፈልግ አንዳንድ ጥያቄዎች እየጠየቀሃለሁ። እሺ። በአንድ ጨዋታ ሁለት የቅጣት ምት ጎል ያገባ ተጫዋች አላቅም። ትናንትና ራይስ አግብቷል። መድፈኛው ንጉሱን ቀጠቀጠው። ሚስቴስ? በሽታዋ እየቀጠቀጣት ነው ረላ ቸኳይ አክሟት ቸኩል። እኛም ሀያ ዓመት ዋንጫ ሳንበላ በትዕግስት ጠብቀናል። የጊዜ ጉዳይ ነው እንጂ ሚስትህም ደህና ትሆናለች። እሺ ለውጥ አላት ሚስትህ? አዎ የላትም። እኛ ግን አለን። ዘንድሮ ሻምፒዮንስ ሊግ፣ ቀጣይ ዓመት ደግሞ በእርግጠኝነት ፕሪሚየር ሊግ እንበላለን። ተሳፍራለህ? የትቴር ነው ባለቤቴን ሌላ ቦታ ሰክማለ። አትናደድ። ስለ አርሰናል እያወራ ሚስቴ ልትሞት ነው። እንዴት ነው ማልናደዱ? ተቀመጥና ስለ ሚስት እናውራ። እንቅጩ ንገረኝ። ሚስቴን መቼ ነው ቀዶው ጥገና የምታረጓት? ቀጣይ ሳምንት ነው። የመልሱን ጨዋታ አርሰናል የሚያሸንፍ ይመስላል። እንግዲህ ውዴነ ልዩ ቤተሰቦች የዛሬ ቪዲዮች የነኝን ይመስላሉ። በቪዲዮቹ ፈታ ዘና እንዳላችሁ እርግጠኛ ነው ማለት ነው። በቀጣይ እናንተን ፈታ ዘና ያደርጋሉ ብዬ አመንኳቸውን ቪዲዮች ከተለያዩ ሶሻል ሚዲያ ሰብሰብ አድርግ ጊዜ እስከመደረስ እናንተ ውዴነ ቤተሰቦች ትናፍቁኛላችሁ ማለት ነው። እስከዛ ጎን እናንተ ሰላሙ ጤና ሁን፣ ሀብቱን ዝና ሁን፣ ሳምንቱ የሰላም የጤና እንዲሆን ላችሁ ተመኘሁኝ። በቀጣይ እስከምንገናኝ ድረስ ባባይ ዋ